ዜና የቀድሞ የዩናይትድ ስቴትስ ፕሬዝደንት ሃሪ ኤስ ትሩማን ከተወሰኑ ጄኔራሎቻቸው የቀረበውን ተቃውሞ፣ ማንገራገርና ማቅማማት በዘዴም በቁጣም ካስወገዱ በኋላ ጊዜ አላጠፉም። የመጨረሻውን ትእዛዝ ሰጡ። ትእዛዙም ተፈጸመ። ነሐሴ 6 1945። ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። እስከዚያ ዘመኑ ዓለም አይቶም ሰምቶት በማያውቀው ቦምብ የጃፓኗ ከተማ ወደመች፣ ሄሮሺማ። በሳልስቱም ናጋሳኪ ተደገመች። ዘንድሮ ሰባ ዓመታቸው ብዙ መቶ ሺዎችን የፈጀው የአውቶሚክ ቦምብ ድብደባ ሰባኛ ዓመት መነሻም ያን የምክንያት ውጤቱ ማጣቀሻም የአሁን አስተጋብኦቱ መድረሻችን ነው። ላፍታ አብራችሁን ቆዩ። ዩናይትድ ስቴትስን ከ1933 ጀምሮ የመሮት ፍራንክሊን ዴላኖ ሩዘቬልት 63ኛ ልደታቸውን ለማክበር 10 ቀን ሲቀራቸው ጥር 20 1945 ያሳለፉት ውሳኔ በአራተኛ ወሩ ሚያዝያ የሚሆነውን ተንብየው ነው ማለት። በእርግጥ ሰውየውን ከነብይ ማስተካከል ሊሆን ይችላል። ነዚህ 12 945 የሆነው ሲሆን ግን የኛን ብልህ መሪ አርቆ አስተዋይነት አለመቀበል ከባድ ነው። ዩናይትድ ስቴትስን እንደ ምጣኔ ሀብት አዋቂ ከትልቅ ኪሳራ አውጥተው ሞልቶ ለተረፈው ሀብታምነት ያበቁት፣ እንደ ቆራጥ የጦር መሪ ከትልቁ ድል ያቃረቡት እንደ ሳይንቲስት የስከዚያ ዘመኑ ሰው ከማያውቀው መሳሪያ ጋር ያስተዋወቁት፣ እንደ ሰላም አቀንቃኝ ደግሞ የዓለም ሰላም አስከባሪ የተባለውን ድርጅት የመሰረቱት ፕሬዚደንት ሮዘቬልት የትልቁን ድል ፍጻሜ፣ የአዲሱን ጦር መሳሪያ ውጤት፣ የትልቁን ድርጅት ቁመና ለማየት በእርግጥ አልታደሉም። ሞቱ ሚያዚያ 12 1945 ሩዘቬልት ጥር ሃያ ለአራተኛ ዘመነ ስልጣን ቃለ መሐላ ሲፈጽሙ በምክትል ፕሬዚደንትነት የሰየሟቸው ሃሪ ኤስ ትሩማን የፕሬዝደንትነቱን ስልጣን ሲወርሱ የሟች አለቃቸውን ብልሃት፣ ግርማ ሞገስ፣ ስም ዝና እንደ ሥልጣኑ ሁሉ መውረስ ብርግጥ አልቻሉም፣ አይችሉም ነበር። የሩዘቬልትን ጅምር ከዳር ለማድረስ እንደሚጥሩ ግን ካንዴ በላይ ቃል መግባታቸው አልቀረም። ትሩማን የፕሬዝደንትነቱን ስልጣን ሲረከበው የሁለተኛው የዓለም ጦርነት ቆስቋሽ የነበረችው የናሴ ጀርመን ከይፋ አዋጅ በስተቀር ተሸንፋለች። አዶልፍ ሂትለርም የቀንደኛ ጠላታቸውን የሩዘቬልትን ሞት በሰሙ በሳምንቱ ሞተዋል። ሰኔ 18945 ፖስትዳም ጀርመን ላይ በተደረገው የድል አድራጊ ሀገራት መሪዎች ጉባኤ ላይ አዲሱ የዩናይትድ ስቴትስ ፕሬዝደንት ፕሬዚዳንት ሃሪ ኤስ ትሩማን ካንጋፋው የሶቪየት ህብረት መሪ ጆሴፍ ስታሊን ጋር የገጠሙት አተካራ ግን ትሩማን የሩዝቬልትን ጅምር ዳር ለማድረስ ካቀዱም እቅዳቸውን የሚያስፈጽሙት በራሳቸው መንገድ እንጂ በቀድሞ አለቃቸው ስልት እንዳልሆነ ፍንጭ የሰጠ ነበረ። አስከፊውን ጦርነት በአንድ አብረው በመዋጋታቸው ለድል የበቁት ኃያላን መንግስታት የወደፊቷን ዓለም በጋራ ከመምራት ይልቅ ዓለምን በሪዮት ዓለም ግርግዳ አጥረው ለሁለት እንደሚገምሷት በፖስትዳሙ ጉባኤ የታየው ልዩነት ግልጽ ምልክትን ነበረ። የፖስት ዳኑ ጉባኤ ባበቃ በወሩ ግን ሳን ፍራንሲስኮ ዩናይትድ ስቴትስ ውስጥ የአዲሱ ዓለም አቀፍ ድርጅት የመተዳደሪያ ደንብ ሲጸድቅ ኃያላኑም ጥቅማቸው እኩል ሲከበር ዓለምን በአንድነት እንደሚመሩ ጥቅማቸው ሲበላለጥ ግን ዓለምን እንደሚያቃረኑ ሌላ አሳካሪ ጉዳይ ነበር የመሰለው። የተባበሩት መንግስታት ድርጅት መተዳደሪያ ደንብ ወይም ቻርተር ሲጸድቅ ፕሬዚደንት ሃሪ ኤስ ትሩማን ያስተላለፉት መልእክት የሀያላኑን ልዩነት ሳይሆን አንድነትን ጦርነትን ሳይሆን ሰላምን ሰባኪ ነበረ በእነዚህ በሃይማኖት በዘር በቋንቋና በባህል ብዙ በሚለያዩ ሀምሳ ሀገራት መካከል ይህ ስምምነት ይደረጋል ብለው የተጠራጠሩ ብዙዎች ነበሩ እነዚህ ልዩነቶች ግን ተረስተዋል እነዚህ ልዩነቶች ጦርነትን ለማቆም መፍትሔ በመፈለግ የማይናወጥ አንድነት ተለውጠው ተረስተዋል። ትሩማን ከዚያ የኦፔራ አዳራሽ ለተሰበሰቡት የአምሳ ሀገራት ተወካዮች ስለ አንድነትና ሰላም ሲናገሩ ፖስትዳም ላይ ከስታሊን ጋር የገጠሙትን ውዝግብ የረሱ መስለው ነበረ። ጦርነት እንዲቆም ሲያሳስቡ እስያ ላይ በአዋጅ ያልተጠናቀቀው ጦርነትን ለማስቆም የቀየሱትን ብልሃት፣ በጣሙን ለጃፓን የደገሱትን የሚያውቅ አልነበረም። ተሰብሳቢዎች ከየመቀመጫዎቻቸው ተነስተው ያጨበጭባሉ በደስታ ትሩማንም ጦርነት ለሰለቸው ዓለም የሰላምን በጎነት ያንቆረቁራሉ። ሐምሌ ሃያ ስድስት ነበረ ሺ 945 ከጥቂት ዓመታት በፊት ይህ መተዳደሪያ ደንብ ከሁሉም በላይ ደንቡን የማክበር ፍቃደኝነቱ ኖሮ ቢሆን ኖሮ ዛሬ የሞቱት ሚሊዮኖች በኖሩ ነበር። ደንቡን ለማክበር የገባነውን ቃል ወደፊት ከጣስ ነው ደግሞ ዛሬ በሕይወት ያሉ ሚሊዮኖች ይሞታሉ። እቅድ የሚወጣበት ጊዜ አለ፣ እርምጃ የሚወሰድበትም ጊዜ አለ። እርምጃ የሚወሰድበት ጊዜ አሁን እዚህ አለ። የዩናይትድ ስቴትሱ ዓለም አቀፍ የስልታዊ ጥናት ተቋም ባልደረባ ናታን ዶናሁ በቅርቡ እንደ ጻፉት ፕሬዚዳንት ሃር ኤስ ትሩማን ሳን ፍራንሲስኮ ላይ ስለ ሁለተኛው የዓለም ጦርነት ፍጻሜና ስለ ሰላም ሲናገሩ አምስት ዋና ዋና ጉዳዮችን በአእምሯቸው ሳያሰላስሉ አልቀሩም። እስያ ላይ ሙሉ በሙሉ ያልቆመውን ጦርነት በተቻለ ፍጥነት በአስቸኳይ ማጠናቀቅ የመጀመሪያው ነው። ሁለት ቢሊዮን ዶላር የወጣበትን የአቶሚክ ቦምብ ስራን ተገቢነት ማስመስከር ሁለተኛውም። እስከዚያ ዘመን ድረስ ያን ያክል ገንዘብ የፈሰሰበት ፕሮጀክት ዩናይትድ ስቴትስም ሌላው ዓለምም አያውቁም። ቦምቡ የሆነ ቦታ ፈንድቶ የዩናይትድ ስቴትስን ሀያልነት ካላረጋገጠም በትሩማን እምነት በሳቸውና በመስተዳድራቸው ላይ የሚነሳውን ተቃውሞ በቀላሉ ማብረድ አይቻልም ነበረም። ከፖስት ዳኑ ጉባኤ በኋላም የዓለምን የሌላ ሀያልነት ስፍራ ለመያዝ የሚንጠራሩትን ስታሊንን ማስታገስ ወይም ማስደንገጥ ለሶስተኛው ምክንያት ምክንያት ነበረ። ያን አውዳሚ ቦምብ ላለማፈንዳት ሌላ ምክንያት ማጣታቸውም ይቀጥላል። የዩናይትድ ስቴትስ ጦር ጃፓንን ለማስገበር በአየርም በባህርም እስያየቱን ሀገር ከ1944 ጀምሮ ሲደበድብ ነው የከረመው። ትሩማን አውቶሚክ ቦምቡ ሂሮሺማ ላይ እንዲጣል ከማዘዛቸው በፊት የዩናይትድ ስቴትስ ጦር በጣለው መደበኛ ቦምብና ሚሳይል ከ300 ሺህ በላይ ሰላማዊ ህዝብ አልቋል ርዕሰ ከተማ ቶኪዮ ላይ ብቻም 100 ሺህ ያክል ህዝብ ሞቷል ጃፓኖችን በሙሉ እንደ ጠላት እንዲያይ የተደረገው አብዛኛው አሜሪካዊ ይሁን የተቀረው የአሜሪካ ተባባሪ ዓለም ህዝብ ድብደባው በሰላማዊ ሰዎችና ተቋማት ላይ የሚያደርሰውን ውድመት እንደ ጥፋት ስላልቆጠረው ተጨማሪ ህዝብ ቢያልቅ ተቃዋሚ ይኖራል ብለው ቱሩማን አልገመቱም ተመራማሪው ዶናሁ አውዳሚውን ቦምብ ለመጣል አምስተኛ ምክንያት ያደረጉት ወይም ትሩማን ሳን ፍራንሲስኮ ላይ ስለ ሰላም ሲናገሩም ስለ ጦርነት ከሚያብሰለስሏቸው ጉዳዮች አንዱ የጃፓን ጦር ፐርል ወደብ ላይ አድርሶት የነበረውን ጥፋት መበቀልን ነበረ። ፕሬዚዳንት ትሩማን የሚያውጠነጥኑትን ሀሳብ ሲጨርሱ ጀኔራሎቻቸውን አዘዙ። ከጀኔራሎቹ ቢያንስ አንዱ ቦምቡ በሰላማዊ ሰዎች ላይ የሚያደርሰውን ጥፋትና ጃፓኖች እጅ እንዲሰጡ ተጨማሪ ጊዜ እንዲሰጣቸው በመዘርዘር ትዕዛዙ እንዲታጠፍ ማንገራገራቸው አልቀረም ነበረ። ትሩማን ጀኔራላቸውን ለማሳመን ብዙ አልተጨነቁም። ያዩ እንደጻፉት ጃፓኖች ፐርል ወደብ ላይ ያደረሱትን ጥፋት ለጀኔራሉ አስታወሱት። ለአውሬ አጸፋ መስጠት ካለብህ እንዳውሬ ነው፣ አከሉ ፕሬዝደንቱ። እና ኮሎኔል ፖል ቲቤስ በእናታቸው ስም ኢኖላ ጌይ ብለው በሰየሙት ቢ29 አውሮፕላን ላይ ያንን ቦምብ አስጫኑ። ከጓደኞቻቸው ጋር በአትላንቲክ ሰማይ ላይ ይከንፉ የያዙ ወደ ጃፓን ሊትል ቦይ አሉት። አሜሪካኖች ትልቁን አጥፊ ቦምብ ነሐሴ 6 ነው 1945 ጠዋት፣ አስደንጋጭ ፍንዳታም፣ ሐምራዊ ጢስ፣ ከፍተኛ ቃጠሎ፣ ሂሮሺማ እልቂት ሰርቶ 30 ሺህ ሕዝብ ረገፈ። በሶስተኛው ቀን ሌላዋ የጃፓን ከተማም ተደገመች ናጋሳኪ። ባንዴ ሰባ ሺህ ሕዝብ አለቀ። ዘንድሮ ሐሙስ ሄሮሽማ ትናንት ደግሞ ናጋሳኪ የዚያን እልቂት ሰለቦችን ሰባኛ ዓመት ዘከሩ ያም ቦምብ የሰሩት ሳይንቲስቶች ሎስ አልሞስ ዩናይትድ ስቴትስ ሆነው የምርምር አጥፊ ውጤታቸውን በራዲዮ ይከታተሉ ነበረ ዊልያም ሁድገንስ አንዱ ናቸው የፊዚክስ አዋቂ የዛሬ ሰባ ዓመቱን ስሜት ዛሬም አልረሱትም ደስታም ሀዘንም ተስፋም ነበር ብቻ ምስቅልቅል ይሉታ ትልቅ ፌስታ አልነበረም። ብዙ ሕዝብ በተገደለበት እርምጃ የሚደሰቱበት ምክንያት አልነበረም። ከውስጥ ያለው እውነት ግን እርምጃውን የጦርነቱን ጊዜ በማሳጠር ምናልባት የሚሊዮኖችን ሕይወት አድኗል የሚል ነው። እና እዚያ የነበረው የሳይንቲስቶቹ ስሜት ቦምቡ በመሳካቱ እፎይታና ደስታ ነው። ዋናው ደግሞ ጃፓን ውስጥ ብዙ ሰዎች ቢገደሉም ጦርነቱን በማሳጠር ብዙ ህይወት መትረፉ ነው። በጣም የተወሳሰበ ነገር። ባለፉት ሰባ ዓመታት ጃፓን ትቢያዋን አራክፋም። ከአለም በምጣኔ ሀብት የሁለተኝነቱን ደረጃ ይዛለች። የሀብቱ ክምችት፣ የረቂቁ ቴክኖሎጂ እድገት፣ የምርምር ጥናቱ ስርጸት፣ የዘመኑ ርቀትም ከዚያ ቦምብ የተረጨውን መርዛማ ንጥረ ነገር ሙሉ በሙሉ ማጥፋት አልቻሉም። ዛሬም አካል አእምሯቸው የጎደለ ህጻናት ይወለዳሉ። የአጥፊውን ቦምብ የጥፋት መጠን አለም ማወቁ ጥፋቱ እንዳይደገም ከማድረግ ይልቅ የአጥፊውን ቦምብ የጥፋት መጠን አለማወቁ ጥፋቱ እንዳይደገም ከማድረግ ይልቅ የአጥፊው መሳሪያ ባለቤት ለመሆን የዓለም ፖለቲከኞችን ማጣደፉ ጅድንቁ። ዛሬ ከዩናይትድ ስቴትስ እስከ ሩሲያ፣ ከፈረንሳይ እስከ ብሪታንያ፣ ከቻይና እስከ ህንድ፣ እስከ ፓኪስታን ያሉ መንግስታት በማጥፋት አቅሙ ከያኔውም ቦምብ እጅግ የረቀቀ የጠነከረውን የኒኩሌር ቦምብ ታጥቀዋል። ሰሜን ኮሪያም የኒኩለር ቦምብ እንዳላት አምናለች። እስራኤል በይፋ አትመን እንጂ ቦምቡን መታጠቋን ብዙዎች የአደባባይ ምስጢር ይሉታል። ኢራን የኒኩለር ቦምብ እንዳታመርት የዩናይትድ ስቴትስና የተባባሪዎቿ ሀገራት ፖለቲከኞች ከትሄራን መሪዎች ጋር ያደረጉትን ስምምነት አጥብቃ የምትቃወም አንዲት ሀገር አለች። እስራኤል እስራኤልን አቋም በመደገፍ የኒኩሌር ቦምብ እንዳይመረት የተደረገውን ስምምነት የሚቃወሙ በርካታ ፖለቲከኞች አሉ። የአሜሪካ ወጋ ጥባቂ ፓርቲ አባላት ናቸው። የእስራኤል መሪዎችና የዩናይትድ ስቴትስ ወጋ ጥባቂ ፖለቲከኞች የሰላም ስምምነቱን መቃወማቸው ብዙ የፖለቲካ ተንታኞች እንደሚሉት እስካሁን የነበረው ፍጥጫም ጠብና ቁርቁስ ይቀጥል፣ ኢራንም የኒውክለር ቦምብ ለማምረት ማድባቷን ትግፋበት ከማለት የሚቆጠር ነው። የጃፓን ጠቅላይ ሚኒስትር ሺንዞ አቤ የሄሮሽማው እልቂት ባለፈው ሐሙስ ሲከበር እንዳሉት ደግሞ ዓለም ከኒኩሌር ቦምብ ነጻ እንድትሆን መንግስታቸው የሚያደርገውን ጥረት ይቀጥልበታል። ዛክሪቶሽ ተባ ሲ ዓለም ከኒውክሌር ቦምብ እንድትጸዳ ጃፓን የጀመረችውን ጥረት ለማጠናከር አቅዳለች። ኒውክሌር በታጠቁና ኒውክሌር በሌላቸው መንግስታት መካከል ትብብር ከሌለ ኒውክሌር ቦምቡን ማጥፋት አይቻልም። በሚቀጥለው መጸው የኒውክሌር ጦር መሳሪያ እንዲጠፋ የሚጠይቅ አዲስ ረቂቅ ሀሳብ ለተባበሩት መንግስታት ድርጅት እናቀርባለን። የአቤ የበቀደም መልእክት ከሰባ ዓመት በፊት የዩናይትድ ስቴትሱ ፕሬዚዳንት ሃሪ ኤስ ትሩማን ሳን ፍራንሲስኮ ላይ ካደረጉት ጋር ይመሳሰላል። ትሩማን ስለ ጦርነት መቆም ስለ ዓለም ሰላም የተናገሩት ያን አውዳሚ ቦምብ ጃፓን ላይ የሚጥሉበትን ስልት እያብሰለሰሉ ነበረ። አቤ የኒኩለር ቦምብ እንዲታገድ እንጠይቃለን ያሉትም የጃፓን ጦር ሌላ ሀገር ዘምቶ እንዳይዋጋ የሚያግደውን የሀገሪቱን ሕገ መንግሥት አሽረው ጦሩ እንዲዘምትና እንዲዋጋ በሚፈቅድ አዲስ ህግ ለመተካት የሚያስችላቸውን እቅድ ለምክር ቤታቸው ባቀረቡ ማግስት ነው። የአቤ የኒኩሌር ቦምብ ለማሳገድ የያዙት እቅድ ከልብ ቢሆን እንኳ እስከ ዛሬ ኒኩሌር ቦምብን በፍቃዷ ያጠፋች አንድ ሀገር ብቻ መሆኗ መዘንጋት የለበትም። እሷም ደቡብ አፍሪካ ናት። የኒኩሌር ቦምብ ለመስራት የነበራትን እቅድ በግፊትም በስምምነትም በማባበልም የሰረዘችው ደግሞ የኮሎኔል ሞአመር ጋዛፊዋ ሊቢያ ነበረች። ሁለቱም የአፍሪቃ ሀገራት ናቸው። ቃዛፊ አጥፊውን ቦምብ ለመስራት የነበራቸውን እቅድ መሰረዛቸው ግን ራሳቸውንም መንግስታቸውንም ሀገራቸውንም ከማጥፋት በርግጥ አላዳናቸውም። የዩናይትድ ስቴትስ አቶሚክ ቦምብ የጃፓን ከተሞችን ከነህዝባቸው ያወደመበት ሰባኛ ዓመት ባለፈው ሳምንት ከመዘከሩ ከጥቂት ቀናት በፊት ቦምቡ የተሰራበትን ስፍራም ጀርመናዊው የፊዚክስ ተማሪ ጎብኝቶ ነበረ። ማርክስ ነው ስሙ። 24 ዓመቱ። ፊዚክስን በጣም ይወዳል። እንደ ቦምብ ሰሪዎቹ ሳይንቲስቶች ሁሉ በጣም የሚወደውን ፊዚክስን በጣም ለማወቅ ይታትራል። ጎበዝ ተማሪም ነው።